አንድ አይነት ህይወት የሰለቸው፣ አንድ አይነት ቦታ የሰለቸው፣ አንድ አይነት የህይወት ዘይቤ የሰለቸው፣ እሽክርክሮሱ ሰልችቶኛ አለ። ዛሬ ጌታ እንዲህላ ትፋታለ። ወደ ሌላ ምዕራፍ ትወጣለ። ወደ ሌላ ሰፈር ትወጣለ። ከሰማይ የመጣ ስሙም መንፈስ ቅዱስ የሚባል ጣዕም የሌለውን ጣዕም የሚሰጥ ቅርጽ ለሌለው ነገር ቅርጽ የሚሰጥ ሽታ ለሌለው ነገር ሽታ የሚሰጥ ይህ መንፈስ ዛሬ ያገኝሻል። ዘራፍ ኢየሩሳሌምን በዙሪያ ባሉ አሕዛቦች ላይ እንደ ከባድ ድንጋይ አድርጋታል። የሚሸከማት ሁሉ አለ ይቆስላል። እግዚአብሔር ለሰፈሩ ለመንደሩ ላላችሁበት ከተማ በኢየሱስ ስም እንደ ቡላ ድንጋይ ያክብዳችሁ። ዮሴፍን ወንድሞቹ ረሱት ይላል። ምንድን ነው ሲባል፣ ሌብሉ ተቀየረ። ከሚሽኑ ተቀየረ። ህልሙ ተፈታ። ራዩ ተፈታ። የተስፋ ቃሉ ተፈጸመ። የኪዳን ቃሉ ተፈጸመ። ዛሬ ተነብ ያለው ሰፈር ይርሳችሁ፣ ከተማ ይርሳችሁ፣ ወረኞች ይርሷችሁ። አንተ ዘ ሰማኛ ባጀት በወሬ የሚሰፈርልህ ቀለብ አይደለም። የኔ ባጀት ሰማይ ነው፣ ሰማይ ነው፣ ሰማይ ነው። ሳሙኤል ጋር ሳሙኤል መጣ እንዲህ አለ አንተ አለ ለእስራኤል ንጉሥ ትሆን ዘንድ ተቀብተሃል አለ አሁን ከኔ ስትለይ አለ ወደ ነቢያት ጉባኤ ትገባለ አለ በነቢያት ጉባኤ ገብተ አለ ከሚበልጥ ግሎሪ ጋር ከሚበልጥ ነገር ጋር ትገናኛል አለ። ዛሬ መንገድሽ በትንቢት ተቀድመዋል። መንገድሽ በቅባት ተቀድመዋል። የሚበልጥ ገበታ፣ የሚበልጥ ፌቨር፣ የሚበልጥ ግሎሪ፣ የሚበልጥ ነገር ያገኛችሁ። ክብራችን እየመጣ ነው። የስራ በራችን እየመጣ ነው። ከፈተ በር እየመጣ ነው። በተዋረድበት ስፍራ ልንከብር እየመጣ ነው። አንገት በደፋሽበት ስፍራ ልንከብር እየመጣ ነው። ቅባት እየመጣ ነው። ፌበር እየመጣ ነው። የእግዚአብሔር ግሎሪ እየመጣ ነው። አንድ ሶጮ አሜን በለ። ንጉሥ ሊያከብረው ለሚወድ እንዲህ ይደረግለት። ደጅ ላይ የነበረው መርዶክዮስ ወደ ጎየት የሚያስገባ ድንገተኛ ጥሪ እንደመጣለት ዛሬ ለአንድ ሰው እተነብያለሁ። ውርደትሽ ሊዘገብ ባለበት ውርደት ሊዘገብ ባለበት ሽንፈትሽ ሊነገር ባለበት በዛ ስፍራ ላይ እግዚአብሔር እንደዚህ ይልሻል ራስ እንጂ ጅራት እስከማቶኝ